አሁን ነው መሮጥ፣ አሁን ነው መሮጥ። ጭራሽ ለሙሽዬ፣ አረ፣ በስማምን ነገር የሌለበት ከባዱ ነገር እዚህ መድረሱ በጣም አስደንግጦኛል። ሌላው ነገር ምንቴና ናታን በጣም አበዛችሁት፣ የምሬ ነው የምላችሁ። እኔ በጣም ያስጠላኝ ነገር ቢኖር ያም እየመጣ ሀይሚ ሀይሚ ሀይሚ ሀይሚ ምንጉር ናችሁ? አረ፣ ልጅቷ አለቀቅ አድርጓት። አሁንስ እኔ በጣም ነው የቀፈፈኝቶ መብርሃን ነህ እንዴ ምን ሆናችሁ ነው እንዴ? ወይንስ ሀይሚ ነች ብቻ ሀይሚ ብቻ ነ እንዲ ሴት ነገሩ ሀይሚን የምትመስል ሴት አታገኙም። አይፈረድባችሁም በእናንተ ነገር ግን የሰው የሆነ ሰው ላይ የዝን ያክል ሲበዛ ሙጭጭ ይደብራል። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የዚህ ቻናል ተከታታዮች እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ በያላችሁበት። እኔ ዛሬ በጣም ተበሳጭቼ ነው የመጣሁት። መብርሃንን በጣም ነው የተናደድኩት እንዴ እነዚህ ሰዎች እኔ በተለይ ምንት የሚባለው ይልጥ በጣም እያናደደኝ ነው ያለው። እንዴ በቃ ፍታ ተፋታ፣ በቃ አትፈልግህም፣ አታውቅህም ከነመፈጠርም እየመጣ አታለቃቅስብን። በጣም ያስጠላን። ናታን ሽ ችግር የለውም። እኔ ናታን አልፈርድበትም ለምዱ ታውቃላችሁ፣ ውዶች በናታን ማልፈርድበት ናታን ንጹህ ልብ ነው ያለው። በጣም ንጹህ አፍቃሪ ነው። በጣም ስማርት ነው በጣም ረጋ ያለ ያለ ሰው ነው በጣም ከሚባለው በላይ እኔ ከዚህ በፊት ራሱ ጀጅ ስላደረግኩት በጣም ተናድጃለሁ ዛሬ ላይ ማለት ነው የእሱን ባርግራውንድ ከኋላ ሳጠና በጣም በጣም ሰው ልጅ የሆነ ነገር ስታጠኑ ስታውቁት ነው ሞር ልታከብሩት የምትችሉት አይደለ እና ከዛ በኋላ ነው የእሱን በቃ ለሱ ትልቅ ክብር የጀመርኩት ማለት ነው ክብር መስጠት የጀመርኩት ለናታን እና ሰዎችን ቶሎ ብለን ማስቀየም የነብንም እና ምንት የተብየው ግን ፍታ በቃ የምሬን ነው የምልህ። እየመጣ አታለቃቅስብን። አሁን ናታን እያለ ያለው እሷን ለመረበሽ አይደለም፣ ሃይሜን ለመረበሽ ወይንም ሀይሚ ከሱ ጋር እንድትሆን ፈልጎ ምናምን ነገር አይደለም። ሶ ግን እያደረገ ያለው አንተ ስህተት ነው እየሰራ ያለው፣ የተሳሳተ መንገድ ነው እየሄድ ካለው። ከተሳሳተው መንገድ ተረም፣ ከስህተትክ፣ ልክ አይደለህም ነው እያለ ያለው አንተ ግን ልክ ነኝ እያልክ ነው ያለኸው። ልክ አይደለህም፣ በቃ ልክ አይደለህም። ታቶ መሰራትም ልክ አይደለህም። እየመጣህም ማላዘንህ ራሱ ልክ አይደለህም። እና ናታን ልክ ነው። አንተን እየኮረኮምህ ነው ያለሁት። ተው በቃ ነው እያለህ ያለሁት። በቃ ተው፣ እዚህ እየመጣህ ትደባደብብን። ሀይሚ እያልክ ልቧን ሰላሳ ጊዜ ብድቅ ቁጭ አታደርግልን፣ አታስጨንቃት ይወስድ ስሟ በተጠራ ቁጥር ስንት ጊዜ ነው ስብቅ የሚላት? ይችን ይኔ ናስ በቀን ሰላሳ ጊዜ እኛ ችግር የለውም ስለምንወዳት ከልባችን። አንተ ግን እያስመሰልክ ነው አስመሳይ። እንዴ የምሬን እምላችሁ ሰው የእውነት አፍቅሮ የእውነት ወዶ ቢሆን እኮ ኢትስ ኖርማል ነገር ነው ይሄ። የእውነት ሳያፈቅራት ቦታ ሳይኖረው ዝም ብሎ መጥቶ ያላዝንብናል። ምን ጉር ነው? እኔ በጣም እየደበረ ነው ያለው። ሌላው ነገር ደግሞ ያው ዛሬ ሀብ ወደ እሙሽዬ ሄዶ ነበር ያለውን ነገር ለማስረዳት ለመናገር። ከአሙ በላይ ስለሆነ ሀይሜም ስልክ አታነሳም፣ እንዲሁም ቡራም ስልክ አያነሳም። ከአሙ በላይ ሆኗል ማለት ነው። ነገሩን ለማስተካከል ለማስጠራቅም ሞክሮ ነበረ፣ ነገር ግን እንዳሰበውና እንደጠበቀው አይደለም። ሁሉም ነገር ግራ ስለገባው ሙሽዬ ማወቅ ስላልነበረባቸው ሙሼ ጋር ሄዶ ነበር ማለት ነው። ነገር ግን ያው እንዳሰበውና እንደጠበቀው አደለም። ሁሉም ነገር የገጠመው ሙሼም ታመውን ያሉት ይህ ነገር በመሆኑ ምንም ነገር ሳያስረዳ ለሙሼ ተመልሶ መጥቷል ማለት ነው ሀብ እኔ በጣም ያዘንኩትኝ እንግዲህ ሙሼ እግዚአብሔር ይማሮት ጤናዎትን ይመልሶለት ማለት ፈልጋለሁ። ማየት በጣም ያሳዝነኝ ነገር ምንደ ታውቃላችሁ? ያው ሀብ ለማስታረቅ ብዙ እርምጃን ብዙ ርዕትን ሄዷል። ሌላው ነገር ደግሞ ሁለቱን የሚከፋፍል ነገር አታድርጉ፣ ሁለቱን አንድ የሚያደርግ ነገር ለማድረግ ሞክሩ፣ ነው እያለ ያለው ሀብ ይውልክ እዚች ጋር እኔ አንድ ነገር ለአንተ ማለት ፈልጋለሁኝ። እኛ እዛ ጋ ኦዲዬንስ፣ እዚ ጋ ደግሞ ይቶብላይ፣ እኛ አንዳንድ ነገር ብናወራ የእኛ የምናወራው ነገር ምንም አይነት እነሱ ላይ የሚፈጥረው ተጽዕኖ የለም። ሞር ግን እነሱ ላይ ተጽዕኖ ይፈጥራል ብዬ የማስበው ነገር ቢኖር ምንድን ነው፣ ሁለቱ እርስ በራስ አለመግባባታቸው የአንዱን የሰራውን ስህተት አንደኛው የሚደብቅ ከሆነ አንድ የተፈጠረውን ችግር በግልጥ የማይናገር ከሆነ ሁል ጊዜ ስህተቶች በተደጋጋሚ የሚፈጠሩ ከሆነ እንዴት ነው ታዲያ ሰላም የሚሆኑት? ነገ እኮ ልጅ ይኖራል፣ ቤተሰብ ይመሰርታሉ። ብዙ ነገሮች አሉ ከኋላ የሚመጡ ወደፊት ማለት ነው። ዛሬ ላይ እንደዚህ በፍቅር ላይ እያሉ ድብብቆች ካለ እንዴት ነው አንተ ስታስበው፣ ሀብ እንዴት ነው ሊሆን የሚችለው? እንዴ አንደኛው ግልጽ ሆኖ አንደኛው ድብቅ ከሆነ፣ እንዴት ነው አንተ ቆመ ስታስበው ማለት ነው። እዚ ኦዲየንስ ቢወርቅ ቢነሳ ቢፈለጥ ምንም እንትን የሚለው ነገር የለም፣ የሚያመጣው የሚለውጠው ነገር የለም። አንድ እና አንድ አንድ ሁኑልን የሚል ሰው አለ እዚጋ ማለት ነው። እኛ ስላ እኛ አንድ ሆኑልን ስላልናቸው፣ ወይንም እኛ ለምን ትጣላላችሁ ስላልናቸው፣ የእኛ ድምፅ ምንም ለነሱ የሚለውጠው ነገር የለም። ዋናውን ስራ መስራት የለባቸው ሁለቱ ብቻ ናቸው ሁለቱ ብቻ ቡርኬ እና ሃይሚ ማለት ነው። ብሩኬ ለሀሚ ግልጽ ከሆነላት ሃይሚ ለብሩኬ ግልጽ ከሆነላት መቼም ቢሆን በመሀላቸው ጸባ አይኖርም። እንኳን እኛ እዚህ ስልካችን ላይ ስናናዝን የምንል ይቅርና በአካል እነሱን ለማለያየት እንኳን ሰው ተልኮ ከዛ ችግር ውስጥ እንዴት እንደወጡ ራሳቸው ናቸው የሚያውቁት። አስቡት እንግዲህ። ራሳቸው ለምን አንድ ልብ ስላላቸው ነው በሰዓቱ ያንን ያደረጉት። ግን አሁን ግን አንቺ እሱ ሀሚ ምልኛላት እኔ ምልኛለና አለው? አደለ? ብሩኬ እልህ እስከ መቼ ነው? እልህ እስከ መቼ ነው? እልህኛ ከሆኑ እስከ መቼ ነው? እልህኛ ሆኖ የሚቀጥሉት ለምን አስፈለገ? እልህኛ እንዴ በፍቅር ውስጥ እልህኛ መሆን ያዋጣል እንዴ? ወይንስ መደማመጥ ነው የሚያዋጣው? ወይስ እልህኛ ሆኖ መቀጠል ነው? ይ በጣም ሊሰመርበት የሚገባ ነገር ነው። በጣም ማለት ነው ይህ ህፃን ህፃን ጨዋታ እስከ መቼ ድረስ እንዴ አሁን ሀይሚ ትናንትና ደብሯት ነው ያለችው፣ አዝና ነው ያለችው። ኢንስትግራሟን ፎቶ ራሱ ፕሮፋይል እስከ ማጥፋት ደረጃ ነው የደረሰችው። አስቡት። እሱ መቶ ግን ትክታክ ላይ እንደ ሕፃሌ ሲቦርቅ ሲጨፍር ነበረ። አንድ ጊዜ ጠጉሩን ወደኋላ እያሰረ ምናምን ነገር እንዴ እንደዛ አይነት አክት ሲያደርግብን ነበረ ይሄ ለምን አስፈለገ? የእሷን ማዘን፣ የእሷን መሰበር፣ የእሷን መተከዝ ይፈልገዋል ማለት ነው። እኔ የእሷ ደስታን ፈልጋለሁ፣ ሀይሚ ደስተኛ እንድትሆንልኝ ነው የምፈልገው ምናምን ነገር። ደስቷንማ በተደጋጋሚ እኮ ነጠቃት፣ በተደጋጋሚ ነጠቃት። የልደቷን፣ የኢትዮዋን ሰብስክራይብ ሁለት መቶ ሀምሳ ሲገባ የእሱን እንኳን ዱባይ ላይ ሁለት መቶ ሺህ ድምቃን ያከበረችለት ልደቱን ከቤተሰቦች ጋር በአበባ አድርጋ ነው ያከበረችለት። እነዚህ ሁሉ ጥቃቅን ደስቶቿን መንጠቁ ሳያንሰው ዛሬ ደግሞ እሱ አዝና ባለችበት ደብሯት ባለችበት ሰዓት ቢያንስ እኳ አትሌት እሱ ነው ከጎኗ ሊሆን እኔ የምሰጣት ደስታ ለሀይሚ ምንም አይሰራላትም። ሌላዋ እህቷ የምትሰጣት ደስታ ምንም አይሰራላትም። ምንም ከማንንምና ከምንም በላይ ደስተኛ የሚሆነው አንድ ሰው ከሚወደው ሰው ጋር ብቻ ነው። እኔ አስረግጬ ትነግራችሁ ልብ ውስጥ ካለው ሰው ጋር ብቻ ነው ደስተኛ ሊሆን የሚችለው። እኔ ስላቆለባበስኳት፣ እኔ አንበሳ ነኝ ስላልኳት ሀይሚ ዛሬ ላይ ተከፍታ ባለችበት ሰዓት ምንም የሚለውጥላት ነገር የለም። ለሷ ምንም መከፋቷን አይመልስላትም፣ ምንም ቢሆን ማለት ነው። ለምን ውዴታ ስላለ ብሩኬ ጋር፣ ብሩኬ ብቻ ነው ደስታዋን ሊመልስላት የሚችለው። እሱ ግን እየጨፈረ ንብር እንደህፃ ልጅ። እኔ አወቄ ነው የሳኩት፣ ቪዲዮ ሰራ። በጣም ውስጥ ርር ብሎ ማለት ነው እግዚአብሔርን ብዙ መናገር ትፈልጉና አንዳንድ ጊዜ የሆነ በቃ እስክሎር አድርጎ ማለፍ የሚባል ነገር አለ የለ እንደዛ እስክሎር አድርገ አልፌ ነው እንጂ ጨጓራዬ ነው የተላጠው በሚያደርጋቸው ድርጊቶች ለምን ይሄ አሁን እነሱ ደግሞ የሱ ወዳጆች ደግ አደርግ ጨፍር እንደዚህ ነው የሚያምርብክ እሷ ታልቅስ ምን ታመጣል ምናምን አሮጊት ናት ምን የማይሉት የማያበሻቅጧት ነገር አለ አስቡት እንግዲህ የእድሜ ልዩነት አለ እሷ ትበልጠዋለች እሱ ልጅ እኮ ነው ገና ልጅነቱን አልጨረስም ይላሉ ገና ምን ጡጦ ይዘጋጅለት እንዴ? እና ወንድምህን ተቆጠው ሀብቴ፣ ወንድምህን ኮርኮመው ሀብቴ፣ ወንድምህን ምከራው። ልጅነት የለም በቃ ከዚህ በኋላ ትልቅ ሰው ነህ ብለህ ምከራው። ለሙሽዬ መናገሩ ዋጋ የሆነው ዋጋ የሚሆነው ምከራው እሱን ቁጭ አድርጋቸው ምከሩት ሙሽዬ፣ የምከሩት የሚሰማ ከሆነ በጣም የሚደብር ነገር ነው። ይምር